ክርስትና በየበዓላት ጊዜ ለብሰው ኋላ ሳጥን የሚቆልፉበት የክት ልብስ አይደለም። ሉቃስና ቀሌዮጳ ገቡና ተነስቷል ተነስቷል የናዝሬቱ ኢየሱስ የድንግል ማርያም ልጅ ሙሰና መቃብርን አጥፍቶ ተነስቷል አሉና ነገሩ። ሰላም ለማን ይሁን? ሰላም ለሀገራችን ይሁን፣ ለቤታችን ይሁን። የኢየሱስ ክርስቶስ ትንሣኤ ከአንድ ከነአልዓዛር ትንሣኤ በአራት ነገር ይለያል። ክርስቶስ ተንሣአ እሙታን አሰሮ ለሰይጣን ሰላም ኮነ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሎ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖረ አለምንም በእግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ይጨመረልን ዘመን ይቀጠለልን ነጭ ያለበሰን የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን በማያኖሩ ሰዎች መካከል የሚያኖረን ወጥተን ስንገባ ተኝተን እስክንነሳ የማይለየን ርትሪት በሆነችው በቀደመችው ፍኖት በኦርቶዶክሳዊ ጥላ በአባቶቻችን እግር ስር ያስቀምጠን። በአደባባይ የነበረው ታሪካችንን በጓዳ ይከተተልን ያየብንን ያላሳየብን የሰማብንን ያላሰማብን ከማት ከባት ያበሳ ገመና ሸፋኝ ጓዳ ከታች የሆነው ስላሴ በምህረቱ እርቃናችን ሸፍኖልን በይቅርታው አደባባይ ለምስጋና ስላቆመን ክብርና ምስጋና ምልኮና ውዳሴ ለገናናው ስቡ ይሆን ለቃል ርደት ለስጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ መመኪያችን አማላጃችን እናታችን ድንግል ማርያም ስሟ የከበረ የተመሰገነ ይሁን። የታላቁ ጻድቅ የጻድቁ የአቡነ ዜና ማርቆስ በረከትና ረዴት በሁላችን ላይ ይደርብን። ሊቃውንት ላይ ምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ላይ ምሮ ከነገሩን፣ ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ ወርቅ በእሳት ውስጥ እንደሚፈተን ማንነታችንን እያነጠረ በቃሉ እሳትነት እያቀለጠ መድሃኒ ዓለም ለሱ እንድንገባው አድርጎ አስተካክሎ ይስራል። ክርስትና በየበዓላት ጊዜ ለብሰው ኋላ ሳጥን የሚቆልፉበት የክት ልብስ አይደለም። ሁልጊዜ የሚያጌጡበት የሕይወት ልብስ ነው። ክርስትና ለተወሰነ ጊዜ ብቻ ተጠቅመው የሚያዳፍኑት እሳት አይደለም። ሁልጊዜ በሕይወታችን የሚቀጣጠል የሕይወት እሳት ነው። ክርስትና ከዳኑ በኋላ የሚሞቱት ሞት ሳይሆን ከሞት በኋላ የሚኖሩት ሕይወት ነው። ጌታ መንፈስ ቅዱስ በረዳንና ባገዘን መጠን ከእናንተ ጋር የማደርገው ቆይታ ከ15 ደቂቃዎች ያልበለጠ ቢበዛ 20 ደቂቃን አብረን እንቆያለን። መድኃኔ ዓለም አብሮን ይቆይ። ማን ያስተምረ ተንሳ ወአንሳ ኲሎ ሙታነ። ተነሳ ሙታንን ሁሉ አነሳ ይላል። እስቲ ተነሳ በሉ ሙታንን ሁሉ አነሳ መድኃኔዓለም ከውድቀት ያነሳል። ይህንን ቃል ዛሬ ለዚች ሰንበት መዝሙር ታላቁ ማየቶተ ቤተ ክርስቲያን ባሕረ ጥበባት ቅዱስ ያሬድ ይቺን እለት የኢየሱስ ክርስቶስን ትንሣኤ እያሰብን እኛም ከውድቀታችን እንድንነሣ፣ ተንሥአ ወአንሥአ ኲሎ ሙታነ እሱ ተነሥቷል፣ ሙታንንም ሁሉ አንሥቷል። ስለዚህ ክርስቲያኖች በሕሊናችን እንነሳ ከወደቅንበት ከተዳደፍንበት ከኃጢአት እንድንነሳ ከተቀመጥንበት የክፋት ወንበር እንድንነሳ ቅዱስ ያሬድ ይነግረናል። ለዕለቱ በቅዳሴው ከዳዊት መዝሙር የተወጣጣው ዝማሬ የዳዊት መዝሙር መዝሙር ሶስት ላይ የተነበበው ዲያቆኑ በቅዱስ ያሬድ ዜማ የዳዊትን መዝሙር እንዲህ እያለ ሲያዜም ሰምተነዋል። ከኔ ጋር ናችሁ። የዳዊት መዝሙር ላይ አነ ሰከብኩ ወኖምኩ ወተንሣእኩ እስመ እግዚአብሔር አንሳኒ እኔ የተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው ይላል። መድኃነ ዓለም ደግፎ ያንቃል፣ በወደቅን ጊዜ ደግፎ ያንቃል። ለመውደቅ በተፍገመገምን ጊዜ መድኃነ ዓለም ይደግፈ። በዚህ ከኢየሱስ ክርስቶስ ትንሣኤ ማግስት ያሉትን ሰንበታት ሊቃውንት ኤማውስ ብለው ይጠሩታል። የኤማውስ መንገደኞች በመንገዳቸው ተስፋ የቆረጡ ይዛሉ። ወሬያቸው፣ ንግግራቸው የተሰቀለው ክርስቶስን የሆነላቸው የተጨነቁበት ጉዳይ የኢየሱስ ክርስቶስ በሞት ተላልፎ ከነሱ መወሰድ ያስጨነቃቸው የሁለት ሰዎች ታሪክ በመጽሐፍ ቅዱስ ላይ በሉቃስ ወንጌል ምዕራፍ 24 ላይ ተመዝግቦ እናነባል እነዚህ ሁለት መንገደኞች ሉቃስና ቀለዮፓ ይባላሉ። በመንገድ ይሄዳሉ። የሚሄዱ ሰልቺ ነው፣ አድካሚ ነው። የሚጓዙት ደግሞ በቀትር ነው። በዛ በረሃ ሲጓዙ የፀሐዩን ሙቀት ያሸዋውን ግለት ተቋቁመው ርዕሰ ጉዳያቸው ክርስቶስና ክርስቶስ ብቻ ነበር። እኔና እናንተ በዚህ ሰዓት የምንጨነቅበት ብዙ ጉዳይ አለ። ሁለት ሆነን ከባልንጀራችን ጋር በመንገድ ስንጓዝ የምናወራው ወሬ ስለ ኑሮ ውድነት ሊሆን ይችላል። ስለ ቤታችሁ መበትመት ስለ ትዳራችሁ ረብሽ ሊሆን ይችላል። ስለ ጤናችሁ መጉደል ሊሆን ይችላል። ስለአጥጣችሁ በረከት ስለሚያስፈልጋችሁ የሕይወት ጉዳይ ሊሆን ይችላል። ለሉቃስና ለቀለዮፓ የኢለቱ ርዕሰ ጉዳያቸው የናዝሬቱ ኢየሱስ ክርስቶስ ነው። በሕይወታችሁ ውስጥ ክርስቶስን ርዕሰ ጉዳይ ስታደርጉ ጉድለታችሁ ይሞላል፣ ታሪካችሁ ይቀየራል። የሚጓዙት በኤማውስ በረሃ ነው። ኤማውስ ስልሳ ምዕራፍ ያክል ለኢየሩሳሌም ትርቃለች። ወደ ኪሎ ሜትር ካመጣ ነው ወደ 12 ወደ 11 የሚሆን ኪሎ ሜትር ርቀት ይጓዛል። ይሄንን ሁሉ ጉዞ በበረሃ ሲጓዙ ምንም እንኳን ድካም የበዛበት ጉዞ ቢሆንም ተስፋ በመቁረጥ ውስጥ ይጠብቁት የነበረውን የናዝሬቱን ተስፋ አዳኝ ነው፣ ነፃ አውጪያችን ነው፣ መድኃኒት ነው ብለው ተስፋ የሚያደርጉትን ክርስቶስን በማጣታቸው ምክንያት ነግሯቸው የነበረ ክርስቶስ እኔ በራሴ ፈቃድ እነሳለሁ ብሎ የነገራቸው ተስፋ ያልተፈጸመ መስሏቸው የኢየሱስ ክርስቶስን መነሳት ሴቶቹ ክርስቶስ ተነስቷል፣ ብለው በመንደሩ የተናገሩትን የምስራች በመጠራጠር ሆነው ለሁለት እየተነጋገሩ ይሄዳሉ እና ሁለት ሰዎች ከመነሻቸው ጀምሮ እስካሁን የመጡበት ርቀት ባለማስተዋል የልባቸውን ጭንቀት ነበር የሚያወጉት። ሰዎቹ የፀሐዩን ግለት የመንገዱን ርቀት ረሃብና ድካሙን ረስተው ስለዚያ በግብ ስለተገደለው አይሁድ በግብ ስለሰቀሉት ስለ ኢየሱስ ክርስቶስ ያወሩ ነበረ። የሚጓዙት ሁለት ሆነው ነው። በመካከላቸው ግን ሦስተኛ ሆኖ መድኃኔ ዓለም ተገኘ። መድኃኔዓለም በሕይወታችሁ ይገኝላችሁ። ተስፋ በቆረጣችሁበት መዛል በጀመራችሁበት ሰዓት የእኔ ጉዳይ ትቶታል አብቅቷል ብላችሁ ተስፋ በቆረጣችሁበት ሌሊት የቀበራችሁትን ተስፋ የቆረጣችሁበትን እርም ያወጣችሁበትን ነገር አልቅሳችሁ እርማችሁን የረጫችሁበትን ነገር ክርስቶስ ሲመጣ ጉዳያችሁን ከመቃብር አውጥቶ ትንሳኤ ይሰጠዋል። ተስፋ የቆረጣችሁበትን ነገር እንደገና ያነሳላችሁ መድኃኔዓለም ቶስ በስሜ አንድም ሁለትም ሶስትም ሆናችሁ ብትሰባሰቡ እኔ በመካከላቸው እገኛለሁ ባለበት በዚህ አምላካዊ ቃል ኪዳን መሠረት ለሁለት ሆነው የሚነጋገሩት ስለ ክርስቶስ ነው የሚያወሩለት። ጌታ አንተ ነዋል ያሉትን ጌታ በመካከላቸው አዩት። የተነሳውን ጌታ ክርስቶስን ከማግኘት በላይ ምን ደስታ አለ ወገኖች? በክርስቶስ ኅብረት መካከል ከመኖር በኅብረታችን በጉባኤያችን መካከል እሱን ከማግኘት የበለጠ ምን ደስታ አለ ወገኖች? በመካከላቸው ክርስቶስ አብሯቸው መጓዝ ጀመረ፣ ሦስተኛ ሆኖ። ይህ ሦስተኛው ሰው የሚያወሩለት፣ የሚተርኩለት፣ የሚነጋገሩለት በዕለቱ ርዕሰ ጉዳይ ያደረጉት ክርስቶስ እንደሆነ አላወቁትም ነበር። እና በንግግራቸው እጅጉን ተገርመው ኢየሱስ ክርስቶስ እንዲህ ብሎ ጠየቃቸው፣ የምትነጋገሩት ስለማን የምታወሩት የምትሉት፣ በሞት ተላልፎ ተሰጥቷል ብላችሁ የምትናገሩት እሱ ማነው ብሎ ክርስቶስ ጠየቃቸው። እንዲህ ብለው መለሱለት፣ አንተ ለእስራኤል እንግዳ ነህ፣ በእስራኤል የተደረገውን አልሰማህም እንዴ? መሲሁ ክርስቶስ እኮ ዓለም በጭካኔ ገለዋለች፣ ሰቅለዋለች። ከሊቶስጥራ እስከ ቀራንዮ መስቀል አሸክመዋለች የአይሁድን እርኩስ ምራቅ ተቀብሎ ተተፍቶበት ራሱን በዘንግ መትተውት ጎኑን በጦር ወግተውት መራራ ሞት ሰጥተውት የሰው ልጆች እኮ ክርስቶስን በግፍ እንደሰቀሉ ከተማ ሁሉ ያወራል። አንተ ለዚህ ወሬ እንዴት እንግዳ አሁን ብለው ጠየቁት። እንዲህም አሉ የሩቅ አገር እንግዳ ይሆናል ብለው ለኢየሱስ ክርስቶስ የራሱ የክርስቶስን መነሳት ማውራት ጀመሩለት። ምናሉ ኢየሱስ ክርስቶስ ከሞተ ሶስተኛ ቀኑን አድርጓል። ሴቶች መጥተው በመቃብሩ ላይ እነ ማርያም ሽቱ ሊቀቡት ሄደው ነበረ በመቃብሩ ግርጌ አላቸው የምትፈልጉት ክርስቶስ በመቃብር የለም። ሙስና መቃብርን አጥፍቶ በራሱ ስልጣን ከሙታን መካከል ተነስቷልና በዚህ የለም አላቸው። ይሄንን ሴቶቹ የሰሙትን ትንሣኤ መተው ለአስራ አንዱ ሐዋርያት ነግሯቸዋል። ከዚህም መካከል ሉቃስና ቀለዮጵያ ሰምተዋል። ነገር ግን ተጠራጥረዋል። አንዳንድ ጊዜ በእኔ አይን እናንተ ማየት አትችሉ። ትችላላችሁ፣ ትችላላችሁ። በእናንተ ጆሮ እኔ መስማት አልችልም፣ ይችላሉ፣ አልችልም። ሴቶቹ የተመለከቱት የሰሙት፣ የመላይክ የመላኩን ብስራት ነው። የለም ተነስቷል፣ ደግሞ እንደተናገረው ነው የተነሳዋል። ለምን እንዳለው እንደተናገረው፣ ግን እንደተናገረው ተነስቷል፣ በዚህ የለም ብሎ ነግሮናል። እንደገና ሐዋርያው ቅዱስ ጴጥሮስም ከዝግ ቤት ወጥቶ ሐዋርያት መካከል ኢየሱስ ክርስቶስ ወደ ተቀበረበት መቃብር ሄዶ ነበረ ስለዚህ መቃብሩ ጴጥሮስም ባዶ ሆኖ አግኝቶ ተመልሷል ቢሆንም ግን ይሄ እንግዳ የሆነ ነገር እኛ አላመንንም እያሉ ለኢየሱስ ክርስቶስ እየነገሩት ጊዜው መሸ ምን አለ ጊዜው ምን ሆነ

ቀኑ መሽቷል፣ ማታም ሆኗልና እባክህን አብረኸን እደር አሉት። የናፈቁትን መሲህ ወደ ቤት ማስገባት እንዴት መባረክ ነው ወገኖች! ለሚበጠበጠው ትዳራችሁ ዋስትናችሁ መድኃኔ ዓለም በቤታችሁ ይግባ። እሱ ሲገባ የሚናጠው ቤት ሰላም ይሆናል። ሊፈርስ ያዘመመው ጎጇችሁ የሚስተካከለው መድኃኔ ዓለም ሲመጣ ብቻ ነው። እረ ይምጣና ያስተካክለው። ያዘመመው ጎጇችንን ሥላሴ ቀና ያድርግልን እና እባክህ ግባሉት፣ ለምኑት። በፍቅር ቃል ለምኑት። ዛሬ እባካችሁ ለምኑትና ወደ ጌታን ወደ ራት ጋብዙት፣ ወደ ቤታችሁ ጋብዙት። ለዚህ እኮ ነው ይህንን አብነት አድርገን ቅዱስ ቤተ ክርስቲያን በባለ ሀምሳ ካህናትን በቤት ድግስ ደግሰው ወደ ቤታቸው ይጠራሉ። አ ከዛ በኋላ ካህናት ወደ ቤታቸው ሲገቡ የኢየሱስ ክርስቶስን ሰላም እ እያሉ ይሰጧቸዋል ወደዛ ቤት ሰላም ለዚህ ቤት ይሁን ሰላም ለእናንተ ይሁን እያሉ ሰላም ያውጁላቸዋል ያ እውነተኛ ሰላም ለቤታችን ያስፈልገናል ያስፈልጋል አያስፈልግ ለመንደራችን ያስፈልገናል ለሀገራችን ያስፈልጋታል ለዓለማችን ያስፈልጋል የክርስቶስ ሰላም ለሁሉ የሚበቃ ሰላም ስለሆን እና በማዕድም አብሮ ተቀምጡ። እንጀራም አንስቶ ቆርሶ ሰጣቸው። ምን ብሎ ሰጣቸው? የምትበሉትን እንጀራ ስላሴ ይሰጣችሁ። እሱ የሚሰጣችሁ እንጀራ ይሻላል። ወገኖች እንጀራ ፈልጋችሁ አስማተኛ መንደር አትርግጡ። እንጀራ ፈልጋችሁ ጠንቋይ ቤት አትሄዱ። ስላሴ የሚሰጣችሁ እንጀራ የምትበሉት እንጀራ በልታችሁ የሚስማማችሁን እንጀራ ይሰጣችኋል። ለዘላለም የሚበቃችሁን እንጀራ ይሰጣችኋል። የሕይወታችሁ ጥጋብ ስላሴን የሕይወታችሁ ሙላት ስላሴን እና እንጀራውን ና ቆርሶ ሲሰጣቸው ዓይናቸው ተከፈተላቸው። መድኃኔ ዓለም የተዘጋውን ሁሉ ይክፈትልን አላሳ ይያለን ሁሉ በኖሯችሁ ውስጥ ያለውን ጨለማ ይግለጥላችሁ። በትዳራችሁ ውስጥ ያለውን ጨለማ ይግለጥላችሁ። በንግዳችሁ ውስጥ ያለውን ጨለማ ይግለጥላችሁ። ዓይናቸው ሲገለጥ ክርስቶስ እንደሆነ አወቁ። ወዲያውኑም ክርስቶስ ከነሱ ተሰወረ። እንዲህ አሉ ሞቷል ብለን ስናወራለት የነበረው አብሮን ሲጓዝ የነበረው ተስፋ በቆረጥንበት ለካ አብሮን የነበረው ክርስቶስ ነው። ከዛሬ በኋላ አናገኘውም ብለን በኤማሁስ ጎዳና የፀሐዩን ሙቀት ያሸረው አንጉለት ተቋቁመን ስናወራ ከእኛ መካከል ሶስተኛ የነበረው ለካ ክርስቶስ ሲያበረታን የነበረው መጻሕፍትን ሲያስተምረን የነቢያትን ትንቢት ሲነግረን የነበረው ሲያስተምረን እዚህ የደረሰው በቤታችን ከእኛ ጋር በማዕድ የተቀመጠው ክርስቶስ ነው። ለካ እንጀራ ቆርሶ የሰጠን አይናችንን ያበራልን ክርስቶስ ነው። ይህንንማ የምስራች በራቸውን ዘግተው ሰላማቸውን የተወሰደባቸው ለአስራ አንዱ አዋርያት መንገር አለብን ብለው ስልሳ አሰልቺ ምዕራፍ ተጉዘው የመጡ ሰዎች የኢየሱስ ክርስቶስን ትንሣኤ ሲመለከቱ አስራ አንዱን ምዕራፍ፣ ስልሳውን ምዕራፍ ይቅርታ፣ እንደገና ለቅዱሳን አዋርያት ትንሣኤ ለመስበክ ወጡ ወደ የተመለሱ ወደ ኢየሩሳሌም። ተስፋ ቆርጣችሁ አንዳንድ ጊዜ ተወጣላችሁ ወገኖች በቃ ይሄንን አገር ብለቀው ብተው ብላችሁ አንዳንድ ጊዜ ስደትን መርጣችሁ ትወጣላችሁ። በመድኃኔ ዓለም ደግሞ በበረሃ ላይ ተዋችሁም እና አብሯችሁ ይጓዛል። ከፊት ለፊታችሁ አውሎ ያለው ወጀብ የበረታበት ባሕር ይገጥማችኋል። በመርከቡ ላይም አብሯችሁ ይሳፈራል። ግን ክርስቶስ አብሯችሁ እንደሆነ አይናችሁ ሲበራላችሁ፣ ተስፋ ቆርጣችሁ ጥላችኋት ወጣችኋት፣ ደግሞ መለስን ወደ ቤታችሁ ትመለሳላችሁ። ክርስቶስን ሲያገኙ ጳውሎስን ለቀ ወደ ኢየሩሳሌም ተመለሱ ለምን ለአስራ አንዱ ሐዋርያት ለቅዱሳን ሐዋርያት የኢየሱስ ክርስቶስን መነሳት ሊሰብኩ ወጡ ከዛ ወደ አስራ አንዱ ሐዋርያት መጡና እንዲህ አሏቸው ኢየሱስ ክርስቶስ ተነስቷል ምን ብሏል እስቲ ሁለት ጊዜ ድገሙና ነገሩ ተነስቷል በሉ እናንተ በሉ ተነስቷል በሉ አሁን ይሄ ትልቅ የምስራችን ወገኖች የጠፋው ተገኝቷል ሲባል የሞተው ተነስቷል ሲባል ታላቅ የምስራች ነው። ጭለማ ውጧቸው ነበረ፣ ፍርሃት እውጧቸው ነበረ፣ በር ዘግተው ያለቅሱ ነበረ። በማርቆስ እናት ቤት እንዳሉ ሉቃስና ቀሌዎጳ ገቡና ተነስቷል፣ ተነስቷል፣ የናዝሬቱ ኢየሱስ የድንግል ማርያም ልጅ ሙስና መቃብርን አቅፍቶ ተነስቷል አሉ እና ነገሩ አመስግኖ እግዚአብሔር ተነስቷል ምስራቹን አበስሯቸው በመንገድ የተናገሯቸውን እንጀራ ሲሰጣቸው የሆናቸውን የሆነውን የተፈጠረውን ሁሉ እንጀራ ቆርሶ ሰጠና፣ አይናችን ተከፈተልን የናዝሬቱ ኢየሱስ ችንካሩን አይተናል፣ ጎኑን የተወጋበትን እጆቹን አይተናል፣ ምስማሩን ችንካሩን አይተናል፣ ክርስቶስ ተነስቷል ብለው ለቅዱሳን ሐዋርያት ይህንን የምስራች እየተናገሩ እያለ ኢየሱስ ክርስቶስ በመካከላቸው ተገኘ። ለድጋሚ ክብር ለመድኃኒዓለም ይሁን። ዛሬም በመካከላችን ይገኝ። ይህ ጌታ በመካከላቸው ተገኘና እንዲህ አላቸው፣ ሰላም ለእናንተ ይሁን አላቸው። እስቲ በሉ ሰላም ለማን ይሁን? ሰላም ለሀገራችን ይሁን፣ ለቤታችን ይሁን። ሰላም ለእናንተ ይሁን አላቸው። ክርስቶስ ምታት ያዩ መንፈስን መሰላቸው። ኢየሱስ ክርስቶስ ግን እንዲህ አላቸው፣ ለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ነኝ፣ አትፍሩ፣ አትደንግጡም በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና። እኔ እንደው ታምኑኝ ዘንድ እጆቻችሁን አምጡ፣ ይኸው እጆቼ፣ የተቸነከረበትን ጎኔን ይሁ ዳሱኝና እመኑ እኔ የእናንተ ጌታ ሞት እንግዲህ ይላችሁ ተነስቻለሁ፣ አላቸው። ክብር ለስሙ ይሁን። የዓለም ቤዛ የሆነው መድኃኔ ዓለም ከሞታ መካከል ተነስቻለሁ፣ አላቸው። የሰማችሁ አሁንም በጥርጣሬ ውስጥ ቅዱሳን ሐዋርያት ማመን ሲያቅታቸው እንዲህ አላቸው፣ አንዳች የሚበላላችሁ አላቸው። ዛሬ ካህናትን በቤት ገብዛችሁ ማዕድ ምታቀርቡላችሁ ከዚህ የተነሳ ነው እሺ አንዳች የሚበላላችሁ አላችሁ። ጥቂት እንጀራ ቂጣንና አሳር አምጥተው ማርና አሳ አምጥተው ሰጥቶት ለክርስቶስ፣ ያንንም አብሯቸው በላ። መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል መድኃኔ ዓለም። አእምሯችንም ይክፈትልን። አእምሯቸውን ከፈተላቸው። በዚህ ጊዜ ክርስቶስ ኢየሱስ እንደሆነ አመኑ። እንዲህም ተብሎ ተጽፏል ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚሁ ምስክሮቼ ናችሁ አላቸው። እናንተ የትንሣኤ ምስክሮች ናችሁ። የምን ምስክሮች? አሁን ነጭ ነጠላ መልበስ የባህል ልብሳችን አይደለም፣ የትንሣኤው ምስክሮች ነን። ኢየሱስ ክርስቶስ ከሞት በኋላ እንደተነሳ ምስክሮች ነን። የኢየሱስ ክርስቶስ መነሳት የእኛ መነሳት እንደሆነ እኛም በክርስቶስ ትንሣኤ የምናምን እንደ ሰዱቃውያን ትንሣኤ ሙታን የለም እንደሚሉት ሳይሆን ሞቱን በሚመስል ሞት ተባብረን ከክርስቶስ ጋር እንደምንነሳ የትንሣኤዎች ምስክረን ምስክሮች ነን። ከሞት በኋላ ያለውን ሕይወት ከመቃብር በኋላ ያለውን ትንሣኤ የምንገልጥ ምስክሮች ነን። ይችን ብቻ ለተከሰና ትምርት ይላቆ በስንተ ነገር በአራት የመጀመሪያው፣ አላ የተነሳው አስነሽ ፈልጎ ነው። በራሱ ስልጣን አልተነሳ ተነስተዋል። ያስነሳው ማን ነው? ራሱ ክርስቶስ ነው። ክርስቶስ ግን የተነሳው በራሱ ስልጣን ነው። ማንም ሳያስነሳው መግደስ ፍቱልኝ መቃብር አንሱልኝ ሳይል ኢየሱስ ክርስቶስ በዝግ በዝግማ የተወለደው በተዘጋ መቃብር የተነሳው በዚህ በተዘጋ ቤት ገብቶ ደጆች ተዘግተው ሳለ ኢየሱስ መጣ ይላል። በተዘጋ በር ገብቶ ሰላም ለእናንተ ይሆን ያለ ጌታ ከአልዓዛር ትንሣኤ ይለያል የክርስቶስ ትንሣኤ። ምክንያቱም አልዓዛርን ያስነሳው ክርስቶስ ነው። አልዓዛር በክርስቶስ ሲነሳ እንጂ መልሶ ወደ መቃብር ወርዷል። ወዴት ወርዷል? እስከ ዛሬ ድረስ አልዓዛር በመቃብር ውስጥ አለ። የእኛ ጌታ ክርስቶስ ግን በመቃብር ውስጥ ምን የለም፣ የለም። ሁለተኛው የክርስቶስ ትንሣኤ ከአልዓዛር ትንሣኤ የሚለይበት ምክንያት አልዓዛር ከፈረሰ ከበሰበሰ ከሸተተ በኋላ ወይንም ደግሞ አራቱ ባሕርያተ ሥጋ ከተለያዩ በኋላ እነዚህ አራቱ ባሕርያት ተለያይተው እያለ ነው አልዓዛር የተነሳው። ክርስቶስ ግን አራቱ ባሕርያት ሳይለያዩ፣ ሥጋው ሳይፈርስ ሳይበሰብስ ተነስቷል። ከአልዓዛር ትንሣኤ የክርስቶስ ትንሣኤ ይበልጣል። ሶስተኛው አላዛር ከተነሳ በኋላ እንደገና ተመልሶ ሞቷል። ዛሬም በመቃብር ውስጥ አለ። አራተኛውና የመጨረሻው አላዛር ሁለተኛ ለመነሳት ትንሣኤ ዘጉባኤን ይጠብቃል። ምንን ይጠብቃል? ሁለተኛ ለመነሳት ምንን ይጠብቃል? ትንሣኤ ዘጉባኤ። እኔ ወደ ሰማይ እሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ በአባቴ ቤት ብዙ መኖሪያ አለ ብሎ ነግሮናልና መድኃኔ ዓለም ተቃዋሚ የሚመጣው ወደ አባቱ መንግስት፣ በክብር ሊጠቀልለን ይመጣል። ክብር ለስሙ ይሁን። ሲመጣ ከተቀበርንበት ሊያወጣን ነው የሚመጣው። ከተቀበርንበት ሊያወጣን ነው። ይመጣል ክርስቶስ ከሞትንበት፣ ከወደቅንበት አራቱ ማለት ሥጋ ፈርሶ በስብሶ መቃትን ያስቀረልን ጌታ በትንሣኤ ዘጉባኤ ኢየሱስ ክርስቶስ ዳግም ሲመጣ ከወደቅንበት ያነሳናል። ከሞትንበት ምን ይለናል? ያስነሳናል። ስለዚህ የአልዓዛር ትንሳኤ ከክርስቶስ ትንሳኤ በአራት ነገሮች ምን ይላሉ ይለያሉ። ሞተ የተባለው ክርስቶስ ተነስቶ ከመቃብር የለም፣ በሰማይ በአባቱ ቀኝም ተቀምጧል። ዛሬ በየማነ አብ የተቀመጠው ክርስቶስ ከአብ ከመንፈስ ቅዱስ ጋር የሚተካከል አምላክ ነው፣ ጌታ ነው። ቤተ ክርስቲያን በዚህ ሰዓት ትንሣኤ ክርስቶስን ስትነግር እኔና እናንተም ትንሣኤ እንዳለን ወድቆ